ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቲቴድ መሆን አለባቸው እያምናለሁ፣ አቅም ይኑራቸው። ሰላም አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ የዩቱብ ቤተሰቦች? ሰላም ናቸው ሆይ? ትላንትና ቪዲዮ ለቅቄ የነበረ ልጅን በተመለከተ ማለት ነው እዚህ የተጻፈልኝን ኮሜንት መርኮዝ ብዬ ነው የመጣሁት ማለት ነው። አንዳንድ ሰዎች ለራሳቸው እፍራሻቸው ላይ አልጋቸው ላይ ተኝተው ከትንሽ እስከ ትልቅ ከወንድ እስከ ሴቱ ሴቶቹም ሁኑ ወንዶቹም ሁኑ ስታገላብጡ ስታወቱ ውሉና እኛ ዚህ ሶሻል ሚዲያ ላይ መተን የምንሰራውን ሰዎች ለማሳቀቅ ትፈልጋላችሁ ማለት ነው። በመጀመሪያ ጀነት የመግቢያው ጉዳይ የሚዛኑ ጉዳይ እንኳን በእናንተ እጅ ላይ ያልሆነ እንኳን በሐበሻ እጅ ላይ ያልሆነ እንጂ በሐበሻ ላይ ቢሆን ኑሮ ማንም ጀነት አይገባም ነበር ሁላችንም ጀሀነም ነበር የምንገባው። አንድ ነገር ልንገርሽ፣ ኮሜንቱን ለጻፍሽልኝ እህቴ እኔ ከስድስት ዓመት በፊት ነው ዩቱብ የከፈትኩት። ከስድስት ዓመት በፊት ዩቱብ ከፍቼ እስካሁን ድረስ እስካሁን ድረስ 13 ሺህ ብር የኢትዮጵያ ብቻ ገብቷል በስድስት ዓመት ውስጥ። እሱንም ደግሞ ለሰው ነው የሰጠሁት። ገንዘብን በተመለከተ የይቱን መሸቀያ ታድርጋት ብለሽ ላልሽ ማለት ነው ደሞ እሸቅልባታለሁ። የሚያሸቅል ከሆነ እሸቅልባታለሁ። ሰው በመጥፎ ነገር ይሰራል። ለመሆኑ የሳውዲ አረቢያ ስኖር ለልጄ በወር ስንት እንደምከፍል፣ ለሆስፒታል ስንት እንደማዋጣ፣ ለትምህርት ቤት ስንት እንደማዋጣ ገቢዬንና ወጪን ታውቂያለሽ። እኔ ለልጄ ትምህርት ቤት ከ28000 እስከ 45000 ሪያል የምከፍል ሴት ነበርኩኝ። ከየት አምጥቼ የምከፍል ይመስልሻል? ይሄም ሆኖ ግን እኔ በሶሻል በሶሻል ሚዲያ ተጠቃሚ አይደለሁም። እንደገና ደግሞ በልጄ ላይ ተጠቃሚ አይደለሁም። ዩቱቡ ታስቦ የተከፈተ የተከፈተው የኦቲዝምን እናቶች ሰብስበን ልናስተምርበት ነበር ግን ብዙዎች እናቶች አቅማቸው ስላልፈቀደ እንኳን አይደለም ዩቱብ ሊከታተሉ ኔት ሊገዙ ስልክም ስላልነበራቸው ዋትሳፕ ግሩፕ እንኳ ራሱ መግባት ስላልቻሉ በዛው ተው ነው ማለት ነው። እንደዛ እየተባለ የልጅን የሕክምናዋን እንዴት ብላ ከምን ምን ደረሰች፣ ይሄንን 16 ዓመት በሂደት እለቅበት ነበር። ይሄ ማለት አሁንም 0 ሳንቲም ጠብ አላለልኝም ማለት ነው አልተጠቀምኩባትም። አንድ ነገር ልንገርሽ። እስኪ አንቺ ልጅሽን አንጥፈሽ ልጅሽን አንጋለሽ የምትዩ በጣም በእርግጠኛለት ነኝ። አንቺ ሽትሽን ለብሰሽ ተንጋለሽ ነው ተንጋለሽ ነው እያየሽን ያለው ህዝብን ስታይ የምትዩ። አንቺ እኮ ሀራሙንም ሀላሉንም እኮ ለማየት ራስሽን አዘጋጅተሽ ነው። ተነጥፈሽ ስላልሽ ነው የቃል አጠቃቀምሽ ስላመመኝ ነው። መብታችን ነው በልጆቻችን በሶሻል ሚዲያውም ሰውን እስካልጎዳን ድረስ ስንወጣ እዚህ መብታችን ነው። በሰው መብት አትግቡ እናንተ የፈለጋችሁትን እያያችሁ፣ በእኛ ጊዜ ሰውን መከልከል አትችሉም። በእኛ ጊዜ ሰውን መከልከል አትችሉም። መብታችን ነው። አላህ ይጠይቅሻል። አላህ ይፋረድሻል። ምን ብለሽ ለምትይው በመጀመሪያ እስኪ አንቺ በዚህ በጻፍሽው ኮሜንት በዚህ በጣ በጻፍሽው ፊደል ልክ አንቺንም አላህ ይፈርድሻል። አንቺንም አላህ ይታዘብሻል። ገብቶሻል? የኔን ቁስል የኔን ጓዳ እኔ ለልጄ ከ ከምን እስከ ምን ልቁጠርልሽ? እማወጣውን ውጭ ታውቂዋለሽ ወይ? ለነገሩ ልጆች አለሽ ወይ? እናት ነሽ ወይ? ደሪባ ትከፍል ያለሽ ወይ? አስቤዛ ታዋጭ አለሽ ወይ? መስሩፍ አለብሽ ወይ? እናት እናቱ ነሽ ከሆነ እንደዚህ ብለሻልሽ፣ አንቺ ብዙ ነገር የጎደለሽ ነገር አለ ማለት ነው። አየሽ ብዙ ነገር የጎደለልሽ አለ። አንቺ ምናልባት የጎደለሽን የሚሞላልሽ ይሞላልሽ አህለል ኸይር ሊኖርሽ ይችል ይሆናል። እኔ ግን ቀን በውጭ ማታ በቤቴ ሰርቼ ለልጅ የትምህርት ቤት ከፍዬ የመንግስት የመንግስት ደሪባ ከፍዬ ገብቶሻል መዝናዛ ስትፈልግ አዝናንቼ ከማንም ከኢትዮጵያኖች ልጆች የበለጠ ዋና ስትፈልግ ዋና መላሄ ስትሄድ መላሄ የፈለገችውን ነገር አርጌ ያያስኳት ዩቱብ ከፍሎኝ ወይም ቲክቶክ ከፍሎኝ እሷ ተሰጥታ አይደለችም እሺ አንቺ እንዳልሽው በላቤ ነው በላቤ እኔ እናትነቴን አንዳንቺ አይነቱ አይነግረኝም እንዳንች አይነቱ የኔን እናት አይነግረኝም። እንደገና ደግሞ አላህን ፍሬ አላህ ይጠይቅሻል በሽ ወላህ አትነግረኝም። እኔ ስላ እኔ ለውቃል ቃል ወቅት በደንብ አድርጌ አስተምርሻለሁ፣ በደንብ አድርጌ አስተምርሻለሁ። እንደዛ አይነት ልጆች ምን ያክል ወጪ እንደሚያስወጡ ብታውቂ ኑሮ አፍሽን ሞልተሽ ይሄን ሁሉ ኮሜንት ባልቸከቸክሽ ነበረ። ግን ምን ዋጋ አለው? ምን ዋጋ አለው? ጥጋበኛ ሰው፣ የሰው ችግር የማይረዳ ሰው፣ ያልጎደለበት ሰው፣ ያልተነካ ሰው የሰውን ቁስል የሰውን ድካማ አያጣም። እኔ አሁን ለልጅ ሆስፒታል ብር ስጡኝ ብዬብን ትረጂ ነበር እርግጠኛ ነኝ ትረጂ ነበር። ከምትረጂ ግን በሀሳብ ብታግዥኝ ወይም ደግሞ ለእኔ ይጠቅማል ብለሽ ካልሽ ደግሞ ፑሽ ብታደርጊ ነበር የሚሻለው አንቺ ግን ሀራምና ሀላልን ልታስተምር ይመጣል። ሃላል እና ሐራምን አሳምሬ ያውቃለሁ። ልጄ ቀለመን መርፉዕ ናት። አንቺ መተሽ አይደለም ፀጉሯን ገልጠሽ ገለዋን እንደብለሽ እንደዚህ እንደዚህ ብለሽ እንደዚህ እንደዚህ ብለሽ እምትይ ገብቶሻል። በምንም በምንም ብትሆን አላህ Subhanahu Wa Ta'ala ከኔና ካንቺ የበለጠ ራህመተኛ አዛኝ ነው። ለምን እንደዚህ አድርጎ እንደፈጠራት አላህ Subhanahu Wa Ta'ala ያውቃል። ለምን ለኔ መርጦ ከዚ ሁሉስ በሰጠኝ አላህ Subhanahu Wa Ta'ala ያውቃል አንቺ ግን ላታቂ ትቻያለሽ። አንቺ ግን ላታቂ ትቻያለሽ። ገብቶሻል፣ አይረዳሽምም፣ አይሰማሽምም። አሁንም እኔ እሰው ጋር በእሰው ጋር በፍጹም ማንም ጋር አልደርስም፣ ማንም ጋር አልደርስም። በልጄ ጋር በልጄ የሚመጣ ሰው አትናገርም፣ ማለት አላስቀየመቻችሁም፣ ማለት አላስቀየመቻችሁ፣ አታቋት፣ ቤታችሁ አልመጣች፣ እርዱኛለች አላለቻችሁ፣ አብሉኛለች አላለቻችሁ አልብሱኛ ላለቻችሁ። በምንም ተአምር የልጄን ስም ጠርቶ የልጄን ፎቶ ለጥፎ ከአሁን በኋላ እቀብጣለሁ ብሎ ካለ በቪዲዮ ነው የምቀብጡት አይደለም፣ በጽሁፍ ነው አይደለም የምቀብጡት፣ በሳውዲ አረቢያም ህግ ይሁን በዱባይም ህግ ይሁን እኔ አልፋታችሁም። እስከ ዛሬ ድረስ አልፌያለሁ። እከሊት እከሊት ማለት እችላለሁ። ዩቱብ ላይ የጥፋት ያጠፉ ሰዎች አሉ፣ አልፌያለሁ። ቲክቶክ ላይ የቀበጡ ሰዎች አሉ። አልፍ ያለሁ አሁን ደግሞ ስንት ሺህ ህዝብ እየተከታተለ በቲክቶክ ላይ በዚህ ጉዳይ ላይ ተነጋግረንበት ጨርሰናል። ሁለተኛ እንደዛ አይነት ልጆችን የምትናገሩ ካላችሁ በማስረጃ ባላችሁበት ሀገር ተው ብለንም ማንመጣም ሽምግልና ማንሄድም ብለን ተነጋግረን ጨርሰናል። እቀብጣለሁ ምን ታመጫለሽ ብላችሁ የምትሉ ልጆች የራሳችሁ ጉዳይ። እኔ ግን እናት ነኝ። እኔ እናት ነኝ። በልጅ አልጨክንም። እንደገና ደግሞ ማንም ሰው እንዲጎዳብኝም አልፈልግም። ማንም ሰው እንዳዝንብኝም አልፈልግም። ሰውንም ማሳዘን አልፈልግም። እናንተ ክፋታችሁን እንቀጥላለን ብላችሁ ካላችሁ ቀጥሉ። በመጀመሪያ ላንቺ መካሪ ብለሽ ወጋ ላደረግሽ ሴትዮ በዝፈድል ሻሃር የሆንበት ሀስቢን አለሆን አምል ወኪል እልሻለሁ። እመክራለሁ ብለሽ ከሆነ አንጥፈሽ ዘርግተሽ ብለሽ አልሽው፣ ሀስቢን አለሆን አምል ወኪል። ክፋታችሁን ጥግ ድረስ እያየሁት ነው። እኔ ግን ለማንም ክፉ አይደለሁም፣ ለማንም ተንኮለኛ አይደለሁም። ልጄ ደግሞ ከሁላችሁም ትበልጣለች፣ ትበልጣችኋለች። ሙታ ጅናዛዋ እናንተ ቁማችሁ ትበልጣችኋለች። ይሄ እኔ እምነት ነው። እኔን ወደኋላ ዝቅ ልታደርጉኝ አትችሉም፣ ልታሳፍሩኝም አትችሉም፣ ልታሳቅቁኝም አትችሉም። አህላምዬ አሁንም ቲክቶክም ሶሻል ሚዲያም ትወጣለች በቅርብ ቀን። እንዳውም አካውንት ከፍትላታለሁኝ እያመማችሁ ትሄዳላችሁ ሳስ እንዱ ዝም ብዬ ሳየው ቅናት ቅናት ነው የሚመስልባችሁ። እቺ ሕፃን ልጅ ወጣች አልወጣች ስንት ሲዘል የሚወሉትን እየሄዳችሁ አትመክሩ። እኔም መታችሁ አላህ ይጠይቅሻል። በእሷ በምትሰሩ ይጠይቀኝ፣ ይጠይቀኝ ለምን እንደሰጠኝ አውቃለሁ። አነ ሙስተአድ እኔ እሱ ባሪያ ነኝ። ይጠይቀኝ። አንቺ ግን አይመለከትሽም። መጀመሪያ የልጅ ነገር ይግባችሁ፣ ችግር ይግባችሁ። እንዱ እንድስታውን ሞልቶንና ደልቶን እያተረፍን እንዳይመስላችሁ። ፍዳችንን እየገባን ፍዳ እየገባን ነው። እኛ ይጋማ የምናድሰው ምንም እንለው፣ ኑሯችንን እንዴት እንደምንኖረው እኛ ነን የምናውቀው።